የራሱ ዲጂታል ምን ምን በቃ ልቡን ነው በቃ ልቡን ነው የወሰደችው። ማርያምን በቃ ብሩኬ ወይኔ፣ እላይሽ ላይ ባርከፈከው ዊግሽን ነቅዬ ነቅዬ። አይ ምን ስታንጫጭራት፣ ዊግሽ መንቀል ነበር ግን። ምንድን ነው ሶሲ የምትባይው ቅሌታም፣ እንደ ፋርማሲ እባባ ብሩኬ ላይ የምትጠመጠሚበት። ግን ምንዲህ እንደት ነው ልጥፍ ልጥፍ የምትዩ ከክልፊቱ መቆም እጁ መያዝ ምናምን ምንድነው? እንደዚህ መሆን፣ ምን እየሆናችሁ ነው ያላችሁት? በጣም የሚገርማችሁ ነገር እግዚአብሔር ነው የምላችሁ፣ እቺ ልጅ ከብሩኬ ፍቅር ይዞታል። ሀይሚን ለማጣላት ነው በቃ ይሄን ጨዋታ እየተጫወተች ያለችው። ሃይሚ እየተሸወደች ነው። የኔ እናት ፊቷ ደም ነው የመሰለው። ሀይሚ ዛሬ ፊቷ ደም ነው የመሰለው። አሳዘነችኝ የኔ እናት። ብሩኬ ግን ምን እየሆነ ነው ከዚህ? ወይኔ ትዕግስት፣ እሺ እኔ ምን ብዬ ነው የምናገረው? በእናታችሁ ተይ። ሀይሜ ተይ፣ በእናትሽ ብረጂ፣ እኔ ፍቅር ተይ፣ ብረጂ፣ በቃ እባክሽን ብረጅ፣ በእናትሽ በእናትሽ። ከብሩኬ ጋር መለያየት ምንም አይሰራልሽም፣ በእናትሽ ሙነት በእውነት። ሀይሜ ተይ፣ እነሱ የተጫወቱብሽ ነው ያሉት። ተይ በእናትሽ። እቺ ልጅ የብሩኬ ልብ ለመግባት እየፈለገች ነው። ቤተሰብ፣ እግዚአብሔርን ነው የምላችሁ አያቻው ቋቋሟን እንዴት እንደሆነ ምናምን በቃ ዳን የምትባል ደግሞ ሽልጥልጥ ደግሞ ጸጉሯ ምናምን። አትነካከማን ፈቅዶል ነው የሃይሚን ጸጉር ለመንካት ለማቀፍ። ሽልጥልጥ አንተማ ሃይሚ ላይ ጆፌ ጥለህባታል። ለምን እንደጣልክባት ደግሞ ገብቶኛል። ያቸዋ የአንተዋ ሶሲ የምትባለው አቅሌታም ወንድ ስለምትወድ እንደ ሀይሚ አይነቷን ስነ ስርዓት ያላትን ሴት ማንም ወንድ ይመኘታል። አንተ ተመኝታት ነው። ሀይሚ ስርዓት ያዝ። ሽልጥልጥ እንዴ ምንድን ሀይሚ ለምትንጠለጠልባት ይትርዛ ምን ይመስላል? መድሃን ያለም ወይኔ ወይኔ፣ ቤተሰብ ዛሬ ተቃጠልኩኝ፣ ተቃጠልኩኝ፣ አረርኩኝ። እኔ ምንም አልታየኝም። በቃ አቋቋሟ ምናምኗ ነው። ምን እየተካሄደ ነው? ቤተሰብ ምንድነው እየተካሄደ ያለው? እኛ ይስተካከላሉ፣ ተካክራሉ ብለን ስናስብ እነሱ ምን ውስጥ እየገቡ ነው ያሉት? ምንድነው እየተደረገ ያለው? በጣም ከባድ ነገር ነው ይሄ ቤተሰብ። በጣም ከባድ በጣም አሳፋሪ ነገር ነው። እንዴት ነው ብሩኬ ራሱ ልጅቷ ላይ ምን ምን፣ በቃ ልቡን ነው በቃ ልቡን ነው የወሰደችው፣ ማርያምን በቃ ብሩኬ ወይኔ ተቃጠልኩኝ፣ ማርያምን፣ ተቃጠልኩ፣ ተቃጠልኩ፣ ተቃጠልኩ። ቤተሰብ በጣም ተቃጠልኩኝ። ቤተሰብ ቤተሰብ፣ ውሃ ያስፈልጓል። እግዚአብሔር ነው። ወይኔ እድል አቃጠለችኝ እችይ እንትን አቃጠለችኝ ሀይሚ የእኔ እናት ፍም መሰለች እኮ ፊቷ ሁሉ ፍም ነው የመሰለው ቤተሰብ አይታችኋል ወይኔ ብሩኬ ምን እየሆነ ነው ብሩኬ ምን እየነካሁ ነው በቃ ለምንድን ነው ብቻውም ሀይማ የማታገኘው ሀይሚ ይቅርብሽ ተይ በእናትሽ ይቅርብሽ እችይ ሽልጥ ልጥ ሌባነች የባል ሌባነች ልሰርቅሽ ነው የመጣችው እህቴ ልሰርቅሽ ነው የመጣችው ልጁን ፍቅር ልታስይዘው ነው አለባበሷን አይታችኋል እንደት እንደምትለብስ ቤተሰብ እንዴት እንደምንለብስ አይታችኋል። ጫማ አደራረጓ፣ ቀሚሷ፣ ስታይሏ ወንድ ልጅ የሚፈልጉ አደራረግ ነው የለበሰችው። እሷ ወንድ ልጅ የሚፈልገውን በቃ ለማማለል ማለት ነው፣ ለማማለል ነው። አትናገር እንደማታችኋል። አትናገርም ሀይሚ፣ ጭርጭርጭርጭርጭርጭርጭር ስላለች እሷ አትናገርም። ሀይሚ ቅጥል አርጋ እሷ አትናገርም። አንጨረጨረቻት፣ ሀይሚና አንጨረጨረቻት ሀይሚ በገዛ እጇ ተንጨረጨረች። በገዛ እጇ በገዛ እጇ ብሩኬን አሳልፋ እየሰጠች ነው። ቤተሰብ ረ ምክሯት ረ ወንድሞች ወንድሞቿ ደግሞ ምን እየሆናችሁ ነው? ምን እየሆናችሁ ነው? ቅድመውን አሁን የሰጣችሁት አስተያየት ምንም እኔ አልተዋጠልኝም። አስተያየታችሁ ብሩኬን መቆጣት ሲገባችሁ፣ ብሩኬን መናገር ከአይሚ ጋራ የሆነ ነገር ይዘ ሂደህ ታረቅ፣ የሆነ ነገር አድርግ፣ ሰፕራይዝ አድርግ ማለት ሲገባችሁ፣ ወንድሜ ጎበዝ በርታ ነው ይህን መልስ ወንድሜ በርታ ጎበዝ ደብድብ ነው የሰው ሰው ደብድቦ፣ ደሞ ብሩኬ ዳ ውስጥ እንዲገባ ነው። ይሄን ይሄን ይሄን ልጅ ደብድቦት ብሩኬ ስብት እንዲገባ ነው ሐሳባችሁ? ወንድምየው ጎበዝ ጎበዝ የምትሉት ምን አይነት መልስ ነው? ወንድሞቻችሁ ደሞ የቅድሙ ደሞ ደሞ የብሩኬ ወንድሙ አመላለስ በጣም ነው እንትን ያለኝ እኔ። በጣም ነው ጭንቅላቴ ነው የነካው። ቤተሰብ ምን እየሆናችሁ ነው? ወንድሞቹ እሙሽዬ መስማት የለባትም እሙሽዬ። ደሞ እዚህ እንዳታስገቡ፣ እንደዚህ የተ የተልከሰከሰ እንትን ውስጥ እንዳታስገቧት፣ የተልከሰከሰ ነገር ውስጥ። እንደፈለጉ ነው ይታረቁ እነሱ ራሳቸው እንደ ሆኖ ይታረቁ። በቃ እሙሽ ይሄን እዚህ ውስጥ እንዳታስገባት። ምድረን ንፍጣም፣ ዝርክርክ ደግሞ ነገር የሆነ ነገር ብትናገር ገልብጠው ዘግዝቀው እንድትሰደብ እንዳታደርጓት። ትክክል ናችሁ ወይ? እሙሽ ጋር አለመድረሱ ነገሩ በቃ እኔ ሳስቦ እንደዛ ነው። ቤተሰብ እንደዛ ነው። በቃ እኔ ሳስቦ ማለት ነው ቤተሰብ ምንም በቃ እኔ ወይ እኔ። ጥምጥም ጥምጥም እኮ ነው መትልበት። ሃይ ምትንጨረጨራል ትሶት ትጠመጠምበታለች እንዴ። ብሩኬስ ኬስ ምን እየሆንክ ነው አባቴ? ተው እባክህ ተው ተው፣ ልጅ አታዋጣህም ተው አታዋጣህም። እችል ልጅ ሃይሜና የምታዋጣ። እንደ ሀይሜ አይን ዘረጋሪ ሴት የትም ይትም አትገኝም። እግዚአብሔርን ነው ምለው፣ ሃይሜ በአንተ ላንተ መስዋዕትነት ትከፍላለች። ለምን ኩላሊቴን እንኳን ስጪ ብትለኝ ብትልክ ብትላት እንኳን እንደ እግዚአብሔር አድርጎና ኩላሊቷን አውጥታ የምትሰጥክ ሴት ነች። እግዚአብሔርን ነው ምላችሁ፣ እንደው እግዚአብሔር አድርጎና ቡሩክ የሆነ ነገር እንኳን ከአካሏ አብዱላ ምሰጥ ሴት ነች ሀይሚ። እቺ ግን ወንድ ወዳጅ ነች። ሶሲ ተይ ከቡሩኬ ራቅ ተይ። ሶሲ ተይ ነገር አትፈልግም። ታይ ታይ። አሁን ደግሞ እንደ ልማዳችን ደግሞ ሌላ ሌላ ነገሮች ስንገባ ነው በቃ። የአንችን ነገር ደግሞ ጎርጉረን ሌላ ወንድ ገስል ከሰከሽ ያለውን ነገር ደግሞ እንድናመጣ አታድርግን። በቃ ተፋቻት፣ ሀይሚን ተፋቷት። እንዴ ዳኒም ብትሆን ተፋታት። የኔ ቆንጁለ ይዛ ይህ የእዛ ሳይመሽብህ ቆንጆ እፈልግ እኔ ቆንጆ፣ እባክህ ፈርስ እንደ እኔ ግን በቃ ሃይሚን እኔ ቆንጆ ያናደኛል። ከብሩኬ ውጭ ማ ኔ ቆንጆ ማለት ማንም አይችልም። እኔ ተቃጥያለሁ ቤተሰብ፣ እኔ ተቃጥዬን ውሃ የገዛው ዛሬ ውሃ ተቃጠልኩ። ተቃጠልኩ አረርኩ፣ ነደርኩ። ማን አነደደች ካላችሁኝ፣ ማን አነደደች ካላችሁኝ ሶሲ የምትባል ሴትዮ ከብሩኪ አልርቅም ያለች እንደ እባብ ተጠምጥማበት። ዛሬ ወይኔ ትግስት ቡቢ፣ ምን አጠገቤ በሆንሽ! እንደዚህን ዋ እንደዚህ ላይሽ ላይ ባርከፈከፍኩ ዊግሽ ነቅዬ ነቅዬ ሃይሚን ስታንጨርጨሪያት ግሽ መንቀል ነበር። ቅል አርጎዛ ወርሮ ውሃ ማርከፍከፍ ነበር። እንደዚህ ከፍቼ ውሃ ነበር ማርከፍከፍብሽ። እንዲህ ጥምጥም ልጥፍለው ላይ በኢየሱስ ወሃይሚዬኔ ፍቅር ይሄ መጀመሪያ የተናገረች ንግር ሰምታችኋል። ማንኛውም ሰው ይናደዳል። ማንኛውም ሰው ሁሌ ሰውን መፍረድ በሁሉም ራሱ ላይ ሲደርስ ነው። እኔ ነኝ ከብሩኬ ጋራ ክላስ ውስጥም ሆነ ምንም ነገር ውስጥ ሆነ እኔ ብቻ ነኝ መገኘት ያለብኝ አለች። እኔ ብቻ ነኝ መገኘት ያለብኝ፣ ማንም ከማንም ሴት ጋር አስቤውም አላውቅም። በጣም የሚገርም ንግግር የተናገረችው። በጣም በቃ እንጃ ብቻ። ሀይሚ ተረጋጊ ባክሽ፣ እባክሽ። እነዚህ ሰዎች አንቺንም ሊያሳብዱሽ ነው። ተረጋጊ በቃ። ለማንኛውም ቤተሰብ ምንም የምናገረው ነገር የለኝም። ምንም በቃ ምንም ማርያም ነው። በጣም በከመናደድ የተነሳ ማለት ነው። ለማንኛውም ቤተሰብ ደህና አምሹልኝ፣ ደህና ደሩልኝ። ምንም ለው ነገር የለኝም። ቻው።